ሁሉም ሰው የሰው ልጅ ባህርይ እንደሚረዳ ያስባል። እውነታው ግን አብዛኛው የምናደርጋቸው ነገሮች ምክንያታዊ አይደሉም። አሁንም ሳይንቲስቶችን የሚያስደንቁ፣ ከአእምሮ ጋር በጥልቅ የተሳሰሩ፣ ድብቅ ስርዓቶች፣ እንግዳ አመሎችና ልምዶች ናቸው። አእምሮአችሁ በትክክል እንዴት እንደሚሰራ የሚያሳዩ አምሳ አስደናቂ የስነ-ልቦና እውነታዎች። አንድ የሰው ልጅ አእምሮ አሉታዊ ወይም ኔጌቲቭ ቃላትን ከአዎንታዊ ወይም ከፖዚቲቭ ቃላት የበለጠ በፍጥነት ያሰላስላል። ከስነ ተፈጥሮ የዝግመተ ለውጥ የተረፈ ባህሪ ነው። መትረፍ ወይም በህይወት መቆየት ማለት ከደስታዎች ከእርካቶች በፊት አደጋዎችን ስጋቶችን መለየት ነው። ለዚህ ነው አንድ ስድብ ከአስር አድናቆቶች በላይ ተጣብቆ የሚቀረው። ሁለት የተዘበራረቀ እጅ ጽሑፍ ያላቸው ሰዎች ብዙውን ጊዜ በስርዓት ከሚጽፉት በላይ በፍጥነት ያስባሉ። በወረቀት ላይ ያለው ትርምስ በእንቅስቃሴ ላይ ያለውን የሐሳብ ማዕበል ይደብቃል። ሀሳባቸው ከእጅ ይቀድማል። የአእምሮ ከቀለም በበለጠ ፍጥነት እንደሚንቀሳቀስ ማረጋገጫ። ሶስት ከራስ ጋር መውራት የእብደት ምልክት አይደለም ከፍተኛ ራስን የመግዛትና የትኩረት ምልክት ነው ሐሳባችሁን በቃል ስትናገሩ አእምሮአችሁ ቃላታችሁን እንደመመሪያ እንደትእዛዝ ነው የሚመለከተው አትሌቶች የቀዶ ጥገና ሐኪሞች የቼዝ ማስተሮች እንኳን ትኩረትን ለመሳል የራስ ንግግርን ይጠቀማሉ። ይህ በትክክለኛው ጊዜ የአእምሮአችሁ ራሱን ማሰልጠን ነው። አራት ሁለገብ ተግባር ወይም በአንድ ጊዜ ብዙ ተግባሮችን ማከናወን ውጤታማ አያደርጋችሁም። እውነቱ የእናንተን IQ ወይም የማሰብ ችሎታችሁን ለጊዜው ይቀንሳል። አምሯቹ የተለያዩ ስራዎችም ለዚህና ዛ እያለ በአንድ ጊዜ ለማከራውን አልተሠራም። እያንዳንዱ ልውውጥ ትኩረትን ያጠፋል። የአእምሮ ቀልጥፍናችሁ ሙሉ ለሊቱም ናቅቶን ተቆየ ሰው ደረጃ ውርደ አምስት በንግግሮች ወቅት ስዕል ቢጤ ጫር ጫር የሚያደርጉ ሰዎች የበለጠ ዝርዝር ነገሮችን ያስታውሳሉ። እጅ አካል እንዲጠመድ በማድረግ አእምሮን በመልክቱ ላይ እንዲያተኩር ነፃ ያደርጋል። መሞኑ ጫጫሮች የሚያዘናጉ ትኩረት የሚከፋፍሉ አደሉ፣ ለትውስታ መለቆች ሰንሰለቶች ናቸው። ስድስት ፈጣን የልብምት አምሯችሁን በፍቅር እንዳላችሁ እንዲያስብ ሊያታልል ይችላል። ያ ከፍርሃት ከአካል ብቃት እንቅስቃሴ ወይም ከደስታ የመነጨ የሆርሞን ጥድፊያ ከመሳብና መማረክ ጋር ተመሳሳይነት አለው። አንዳንድ ጊዜ ፍቅር በልብ ውስጥ ሳይሆን በልብ ምት ውስጥ ነው። ሰባት ብዙ ሰዎች ሳያውቁት የሚወዱትን ሰው የሰውነት ቋንቋ ያንጸባርቃሉ። የተጣመሩ እጆች፣ ራስን ዘንበል ማድረግ፣ የታጠፉ ክንዶች ከእናንተ ጋር እንደተገናኘ ይሰማኛል የሚሉ የሰውነት ዝምተኛ ኑዛዜ ናቸው። ማንጸባረቅ ያለ ቃላት ወዳጅነት መቀራረብ ነው ስምንት ብዙም የማይናገሩ ሰዎች ብዙውን ጊዜ የበለጠ ያስተውላሉ። ዝምታ መልከታን ያጎላል። ሌሎች ሲናገሩ ዝም ያሉት ፊቶችን፣ ሁኔታዎችን እና እውነታዎችን በማንበብ ይጣመዳሉ። ዘጠኝ አእምሯችሁ በእውነተኛ ውድቅ መደረግና በአካላዊ መካከል ያለውን ልዩነት መለየት አይችልም። ያችን ላይ የመባል ንክሻ ልክ እንደ ቁስል ተመሳሳይ የነርቭ ስርዓቶችን ይቀሰቅሳል። ማህበራዊ ቁስሎች ለአእምሮ እውነተኛ ቁስሎች ናቸው። አስር በአማካይ አንድ ሰው በቀን ከአንድ እስከ ሁለት ጊዜ ይዋሻል፣ በአብዛኛው ግጭትን ለማስወገድ ትላልቅ ማታለያዎች አይደሉም፣ ነገር ግን ትናንሽ ጋሻዎች ናቸው። ደህና ነኝ፣ በአምስት ደቂቃ ውስጥ ደርሳለሁ። ውሸት ሁልጊዜ ክደት አይደለም፣ አንዳንድ ጊዜ ሰላምም ለማግኘት ደካማ ሙከራዎች ናቸው። 11 ማስቲካ ማኘክ ወደ አንጎል ደም ፍሰትን በመጨመር የማስታወስ ችሎታንና ትኩረትን ያሻሽላል። ትናንሽ አእምሮ ግዴለሽ የሆነ ድርጊት አእምሮን ራሱን ያነቃቃል። ለዚህም ነው ተማሪዎቹ ወይም ወታደሮች እንደ ሚስጥሩ መሳሪያ የሚጠቀሙበት። 12 በአስቸጋሪ ጊዜ ወይም በቀውስ ውስጥ ተረጋግተው የሚቆዩ ሰዎች ብዙውን ጊዜ በቤታቸው የመጀመሪያ ጊዜያት ብዙ ውጥረትና ጭንቀት አጋጥሟቸዋል። የነርቭ ስርዓታቸው በእሳት ውስጥ የተፈተኑ የሰለጠኑ ናቸው። የተረጋጋ የሚመስሉ አንዳንድ ጊዜ መትረፍን ወይም በቤት መቆየትን በከባድ መንገድ የተማረ ነው። 13 በትንሹ ሲደክማችሁ አእምሯችሁ የበለጠ የፈጠራ ችሎታ ያለው ይሆናል። ድካም የአንጎል ማጣሪያዎችን በመቀነስ ያልተለመዱ ሀሳቦች እንዲሸረተቱ እንዲገቡ ይፈቅዳል። የረፈዱ ምሽቶች መመጫጨር ትርጉም የለሽ ወይም ልቅ የሆነ ሀሳብ ሊሆን ይችላል። 14 ጨለማ በሆኑ ቀልዶች ወይም በዳርክ ዩመር የሚስቁ ሰዎች ከፍተኛ ስሜታዊ መቋቋም ችሎታ አላቸው። በሚያም በሚያሳዝን ወይም በአስቸጋሪ ሁኔታ ውስጥ ቀልድን ማግኘት ጭካኔ አይደለም፣ ትጥቅ ነው። አንዳንድ ሰዎች ከእውነተኛው ዓለም ክብደት የሚተርፉበት የሚያመልጡበት መንገድ ነው። 15 ሴቶች ብዙ ተግባራትን በአንዴ በማከናወን የተሻሉ ናቸው። ወንዶች በአንድ ነገር ላይ በጥልቅ በማተኮር የተሻሉ ናቸው። ይሄ በላይነት ጦርነት አይደለም። በብዙ ሺዎች ዓመታት ቤት የመቆየት ሚኖች የተቀረጸ የጥንካሬ ክፍፍል። 16 ብዙ ሰዎች ለሌሎች ምን ያህል ማራኪ እንደሆኑ ዝቅ አድርገው ይገምታሉ። እኛ ጎድለቶቻችንን በመስታወት ውስጥ ጎልተው እናያለን። ሌሎች ደግሞ በቅጽበቶች በተግባር ምልክቶችና በጨረፍቶች ውስጥ ይመለከቱናል። ብዙን ጊዜ እናንተ ከምታምኑት በላይ እጅግ ማራኪና ማላ የመሆን እድላችሁ በጣም ከፍተኛ ነው። 17 በምሽት አርፍዶ የሚቆዩ ሰዎች ስልጣንን የመጠየቅ እድላቸው ከፍተኛ ነው። የምሽት ጉጉቶች ገደቦችን የመግፋት፣ ድንበሮችን የመቃወምና የራሳቸው መንገድ የመቅረጽ ዘንባን ያላቸው ጨለማ፣ ምንጊዜ የሚያማጽሎች ነው። 18 አእምሯችሁ በምናብ ወይም በኢማጂኔሽን ከሞላ ጎደል እንደ ተግባር ውጤታማ በሆነ መልኩ እራሱን ማደስ ይችላል። አንድን ክህሎት በአእምሮ መሳል ልክ እንደ ተግባራዊ ልምምድ ተመሳሳይ የነርቭ ስርዓቶችን ይቀሰቀሳል። አእምሮን ለማመዳል፣ ሰውነት ይከተላል። 19 ጥቂት ጓደኞች ያላቸው ሰዎች ብዙን ጊዜ ለጥልቅ ግንኙነቶች ዋጋ ይሰጣሉ ከውካታ ይልቅ መቀራረብን በመምረጥ ብዛትን በጥራት ይለውጣሉ። በዙሪያቸው ያለው ማህበር ጠባብ ወይም ትንሽ ነው፣ ነገር ግን እያንዳንዱ ትስስር እጅግ ጥልቀት አለው። ሀያ ከመተኛት በፊት ሀሳብና ጭንቀቶችን በወረቀት ላይ መጻፍ እረፍትን ያሻሽላል። ገጹ መያዣ ይሆናል፣ አእምሮን ከመጥፎ ጭንቀቶች፣ ከሀሳብ ምልልሶች ነጻ ያደርጋል። እንቅልፍ መጀመሪያ ሸክማችሁን ባዶ የሚያደርጉትን ይቀበላል። 21 ከሚያውቋቸው ሰዎች ጋር በየቀኑ የሚነጋገሩ ሰዎች በአጠቃላይ ደስተኛ ናቸው። ለገንዘብ ተቀባይ ፈገግታ ማሳየት፣ ለሀገሮ ቤት በራስ ሰላምታ መስጠት፣ ትናንሽ የግንኙነት ብልጭታዎች ይጨምራሉ። ማኅበራዊ አእምሮ የሚፈልገውን ይመግባሉ። 22 ዝምታ ሰዎችን ምቾት እንዳይሰማቸው ያደርጋል። ምክንያቱም ራስን ማጤንን በጥልቀት መመልከትን ያስገድዳል። በውስጣችን ያለውን ከፍተኛ ድምፅና ጫጫታ ላለ መስማት አየሩን በቃላትን ሞለዋል። ዝምታ መስታወት ነው እና ብዙዎች ነጸብራቁን ይፈሩታል። 23 ብዙ ጊዜ የሚምሉ ሰዎች አብዛኛውን ጊዜ የበለጠ ሐቀኛ ናቸው። ጥሬ ወይም እውነተኛ ግልጽ ቃላት የጨዋነት የትሁትነት ማጣሪያዎችን ያልፋሉ። የንቀት ቃላት ማንነቱ ያልታወቀን የቅንነት ምልክት ሊሆን ይችላል። 24 ግጥማዊ ሙዚቃ ከመሳሪያ ሙዚቃ የበለጠ አእምሮን ያዘናጋል። ትኩረትን ይከፋፍላል። ቃላቶች ከሐሳቦች ጋር ይፈካከላሉ። ለዚያም ነው ግጥሞች ትኩረትን እየወሰዱ ክላሲካል ወይም ዝቅተኛ ምት ያላቸው ሙዚቃዎች ውጤታማነትን ሊያሳድጉ የሚችሉት። 25 አብሮ የሚስቁ ጥንዶች ረጅም ጊዜ አብሮ ይቆያሉ። የጋራ ቀልድ አስደሳች ብቻ ሳይሆን ማስተሳሰሪያ ነው። እያንዳንዱ የውስጥ ቀልድ ዓለምን በተመሳሳይ መንገድ እንደምናይ ማረጋገጫ ነው። 26 ከፍ ያለ ርህራሄ ያላቸው ሰዎች ሌሎች ሲጎዱ ሲመለከቱ አካላዊ ሕመም ይሰማቸዋል። ተመሳሳይ ነርቭ ሴሎች ቁስሉ የነሱ እንደሆነ ያህል ይቃጠላሉ። የሌላውን ሕመም መስማት ዘይቤ አይደለም። ስነ ሕይወት ወይም ባዮሎጂ ነው። 27 በቀን የሚያልሙ ወይም በሀሳብ የሚወልሉ ሰዎች ብዙውን ጊዜ የበለጠ ጠንካራ ችግር የመፍታት ችሎታ አላቸው። የአእምሮ መዋልን ስንፍና አይደለም የአንጎል አዲስ መፍትሄዎችን ከጫና ርቆ በመሞከር ወደ ማጣሪያ ውስጥ መግባት ነው። 28 ደስታን የበለጠ በቀጥታ ባሳደዳችሁ ቁጥር ለማግኘት የበለጠ አስቸጋሪ ይሆናል። ደስታ መያዝን ይቃወማል። ደስታ የሚመጣው ትርጉም ካለው ውጤት ጎን ለጎን እንጂ እንደ ማሳደድ ሽልማት አደለም። 29 በፍጥነት የሚራመዱ ሰዎች ረጅም ዕድሜ ይኖራሉ። ፍጥነት እንቅስቃሴ ብቻ አደለም፣ የሕያውነት የጥንካሬ ምልክት ነው። ሕይወት ራሷ በኃይልና በጉልበት ለሚራመዱ ሰዎች የተዘረጋች ትመስላለች። 30 አእምሯችሁ ትውስታዎችን ባስታወሳችሁ ቁጥር ትውስታቸውን ያስተካክላል። እያንዳንዱ ትውስታ እንደገና የተጻፈ ነው። ያለፈው የተቀዳ ወይም የተቀረጸ አይደለም። በነገራችሁ ቁጥር የሚቀየር ታሪክ ነው። 31 ከፍተኛ የማሰብ ችሎታ ያላቸው ሰዎች ብዙውን ጊዜ ከመጠን በላይ ከማሰብ ጋር ይታገላሉ። ከመጠን በላይ በማሰብ ይቸገራሉ። የማጤን የመተንተን ስጦታቸው እድሎችን ማለቂያ ወደሌለው ጠመዝማዛነት በመለወጥ ወጥመድ ይሆናል። ስለ አእምሮች በሁለቱም በኩል ይቆርጣሉ። 32 አድናቆትና ሙገሳዎች ለብዙ ሰዎች ከገንዘብ የበለጠ ዶፓሚን ይለቃሉ። ማረጋገጫ የአእምሮ የሽልማት መካከሎችን ከገንዘብ በበለጠ ፍጥነት ያበራል። የሰው ልጅ ልብ አሁንም ከሀብት ይልቅ እውቅናን ያከብራል። ዋጋ ይሰጣል። 33 ሰዎች መመሪያዎችን ወይም ትእዛዞችን ስማቸውን ከመጥራት ጋር አብሮ ከተሰጣቸው የመከተል እድላቸው በጣም ከፍተኛ ነው። የስማችሁ ድምጽ ለመቋቋም የማይቻሉ እንደ ግላዊ ማንቀያ ደውል የአእምሮን ትኩረት ያነቃቃል። ይቀሰቅሳል። 34 ሰማዊ ቀለም ሰዎች የተረጋጋ ስሜት እንዲሰማቸው ያደርጋል። ከሰማይ እስከ ባህር ሰማዊ ደህንነትን ያስተላልፋል፣ የልብ ምንትን ይቀንሳል እና ረፍት የሌላቸውን አእምሮች ያረጋጋል። 35 ሰዎች በስሜታዊነት የተሞሉ ክስተቶችን ከተለመዱት የበለጠ ያስተውሳሉ። የተለመደውን እንረሷዋለን፣ ነገር ግን አእምሯችን የፍቅር የፍርሃትና የያዘን ጊዜዎችን ይነቀሳል። ስሜት የዝምታ ቀለም ነው። 36 ብዙ ጊዜ ፍገግ የሚሉ ሰዎች በሚያዝኑ ጊዜም እንኳን አእምሮአቸውን በማታለም የደስታ ኬሚካሎች እንዲለቀቀው ያደርጋሉ። ፊት ሊዋሽ ይችላል፣ ነገር ግን አእምሮ ይቀበለዋል፣ ያምነዋል። አንዳንድ ጊዜ ደስታ በሐዘን ላይ እንደማመዝ ተወነ ይጀምራል። 37 ብቸኝነትን የሚወዱ ሰዎች ብዙውን ጊዜ በስሜታዊነት ራሳቸውን የቻሉ ናቸው። የማያቋርጥ ማረጋገጫ ከመፈለግ ይልቅ በራሳቸው ጉዳይ ውስጥ ሰላምን በማግኘት ጥንካሬን ከውጭ ይልቅ ወደ ውስጥ ይስባሉ። 38 ቁጣ እንደ ፍርሃት ወይም ሐዘን ያሉ ስሜቶችን ይሸፍናል። ማጓራት ወይም የቁጣው ጩኸት ጋሻ ነው ብዙ ጊዜ ከስሩ በጣም ደካማ ተሰባሪ የሆነ ነገር አለ። 39 ሚስጥሮችን ማካፈል በሰዎች መካከል ጠንካራ ትስስር ይፈጥራል። እያንዳንዱ ምዛዜ የተጋላጭነት ንግድ ወይም ልውውጥ ነው። እምነት ሊሰብረን በሚችል ነገር ግብይት ላይ ይጨምራል፣ ይጠነክራል። አርባ ልብ ወለድ የሚያነቡ ሰዎች የበለጠ ርህራሄን ያዳብራሉ። በገጹ ላይ ህይወት በመኖር የሌሎችን ውስጣዊ አለም መስማት ይለማመዳሉ። ታሪኮች የርህራሄ የመተሳሰብ መሰልጠኛ ሜዳ ናቸው። 41 ሰዎች በአካል ሲደክሙ ከእናንተ ጋር የመስማማት እድላቸው ከፍተኛ ነው። መዛል ተቃውሞን ይቀንሳል። ድካም አእምሮን ለስላሳ አብሮ ለመስማማት የበለጠ ፈቃደኛ እንዲሆን ያደርገዋል። 42 በቀላሉ ይቅር የሚሉት በአእምሮ ጤናማ ናቸው። ይቅር ባይነት ድክመት ሳይሆን መፈታት ነፃ መሆን ነው። ቅምያዝ ሰውነትን ለጭንቀት እስራት ይጥላል። መልቀቅ ነፃ ያደርገዋል። 43 ሰዎች ፊቶችን ከስሞች በተሻለ ያስታውሳሉ። ዝግመተ ለውጥ አጋሮችና ጠላቶችን በእይታ እንድናውቅ እንድናስተውል ቀርጾናል። ስሞች የሰው ፈጠራ ናቸው፣ ነገር ግን ፊቶች መተረፊያ፣ በህይወት መቆያ ናቸው። 44 የአይላይን ግንኙነት ለማድረግ የሚቸገሩ ሰዎች ብዙን ጊዜ በጥልቀት ያስባሉ። ዞር ብሎ መመልከት ፍላጎት ማጣት ማለት አይደለም። አንዳንድ ጊዜ የአእምሮ ወደ ጥልቅ ሀሳቡ መግባት ነው። 45 አብዛኞቹ ውሳኔዎች በስሜታዊነት ይወሰናሉ፣ ከዚያም በምክንያታዊነት ይጸድቃሉ። ልብ መጀመሪያ ይዘላል፣ በኋላ አእምሮ ያጸዳል። ምክንያታዊነት ብዙም ጊዜ ጠበቃነት ላይ እንጂ መሪነት ላይ አይደርስም። 46 በፍጥነት የሚናገሩ ሰዎች የበለጠ በራሳቸው እንደሚተማመኑ ይታያሉ። ፍጥነት እርግጠኛነትን ያመለክታል። ይዘቱ ተመሳሳይ ቢሆንም እንኳን ፈጣን ምላስ እንደ ፈጣን አእምሮ ይሰማል። 47 የሰው ልጅ አእምሮ ከእድሎች በላይ ስጋቶችን ከማስተዋል ጋር የተሳሰረ ነው። ታድኖ ከምቅረት ሳይበሉ መቅረት ይሻላል። በዚህ መልኩ ነው ዝግመተ ለውጥ ይቀረጻል። እድል በሚያመንታበት ጊዜ ጥንቃቄ ተጣብቆ ይቀራል። 48 ግቦችን የሚጽፉ ሰዎች 42 ፐርሰንት የበለጠ ግባቸውን የማሳካት እድላቸው ከፍተኛ ነው። ቀለም ዓላማን ያጠናክራል። የመጽሐፍ ተግባር እልሞችን ከደመና ወደ መሬት ያወርዳል። 49 ብቸኝነት በሽታ የመከላከል አቅም ያዳክማል። መገለል ነፍስን ብቻ ሳይሆን ስጋንም ይበላል። ሰዎች ከግንኙነት ጋር የተሳሰሩ ናቸው እና ያለሱ በአካል እንሰበራለን። 50 እና በመጨረሻም ሌሎችን የምትይዙበት፣ የምታስተናግዱበት መንገድ ከእነሱ ይልቅ ስለ እናንተ የበለጠ ያሳያል። እያንዳንዱ ተግባር መስታወት ነው። ደግነት ወይም ክፋት ስለ ዓለም ትንሽና ስለተሸከማችሁት ነፍስ እጅግ ብዙ ይናገራል። እነዚህ እውነታዎች የዘፈቀደ ወይም ተራይ የስነ-ልቦና እውነታዎች አይደሉም። የሰው ልጅ ሁኔታ እና አኳኋን አሻራዎች ናቸው። እንቅልፋችሁ፣ ቁጣችሁ፣ ፈገግታችሁ፣ ዝምታችሁ ሁሉም ስለእናንተ ታሪክ ይናገራሉ። ጥያቄው እያዳመጣችሁ ነው ወይ የሚለው ነው። ስለተከታተላችሁን አመሰግናለሁ። ሰላም ቆዩልኝ።